ቁጭ ብዬ ሳስበው ዩ ኖው እንዴት ራሱን እንቅልፍ ራሱ ይመጣል። አሁን ስታስቡ አይ ኖው ልቤ ይነግረኛል ቺ ልጅ አቢውዝ እንደተደረገች ህሊናም ይነግረኛል። በቃ ገብቶሻል። ቤት ውስጥ ግን በሰላም አልቀመጥም። እዚህ ስመጣ ይከን አክት ስትሮንግ ምናምን ይህ ነው ማስመሰሉም ይቻላል። ግን በቃ ኢትስ ሪሊ ሃርድ እህቴ ምን ሆናለች ሆናለች። በቃ እኔ ጥያቄ ነው በቃ እህቴ ምን ሆነች፣ ምን ሀፕን አረገባል? ምን ያህል ብትጎዳ ነው እንደዚህ ሳሳቸው። ቤት ውስጥ አሁን ብቻን ስቀመጥ አባቷት እዚህ እሺ ጀስት እኮ ገብቶሻል ብለሽ አሳድገው ማንም ነጥቋቸው ከእንደገና ደግሞ ይሸፈናል። ይህ የእሳቸው መቃጠል ትበቃ ይታየኛል። እኔ ቢንገበገቡንም ይዙት ቢጨብጡትን ቢያጡ ነው እንግዲህ በሚዲያ ሊወጡ። ልጄን ምን አረካት? ከፎቅ ራሷን ወረወረች ነው ያልከኝ፣ ግን አልወረወረችም እየተባለ ነው። ልጄ ጨዋ ናት። ልጅ እንዲህ የምታረግ አይደለችም። ጸባዋ መልካም የሆነች ልጅ ናት። አባት ልጁን ሲወድ ስለ ልጁ እንዲህ ነው የሚያወራው። ስለ ልጁ እንዲህ ነው የሚያወራው። ልጅ ጨዋ ልጅ ናት። ጸባዋ መልካም የሆነች ልጅ ናት። ልጅ የራሷን ከፎቅ አትወረወር። ሲሪየስሊ ገብቶሻል። እንደዚህ ልጃቸውን የሚወዱ አባት ልጃቸውን ተነጥቀው ወይ ናት ወ ለምንድን ነው የማልጠይቀው? ለምንድን ነው የማልጠይቀው?

አንዴንዱም ከጆሪ የምትባል ጓደኛዬ ቀዚ ቲክቶክ ላይ እኔ ጋር ስቅስቅ ብለን አለቀስን። ምክንያቱም አይ ወንት ቶክ ማውራት እፈልጋለሁ፣ ግን ማውራት አልችልም፣ ምክንያቱም አንበጣው በዛብኝ አንበጣው በዛብኝ። እዚህ ላይ መጡና ኦ ኮመንት ይልኩልኛል። ከዛን እነሱን ለማስደስ ጀሪ ጀሪ ገመቺ ሱፍ ጣፊ ምናምን ይሉኛል። ህሊ ናይስ እናንተ ህሊ ናይስ ህሊ ናይስ። እንዴ ሆዴ እኮ ቆሰለ። ከፎቅ ላይ የወደቀ የለም። ከፎቅ ላይ የወደቀ ሰው የለም። ሲሪየስ ከፎቅ ላይ የወደቀ ሰው የለም። እንዴት ወንድ ልጅ ሴት ላይ ይዘነዝራል? ጋይስ፣ ሴቶች ፍቅር ሊጎዳሽ አይገባ። ፍቅር እንኳን ፊዚካል ፔን፣ ኢሞሽናል ፔን ሊያደርስብሽ አይገባም። አለቀ። ኢዘርዌይ ፍት ፈልጋለሁ እኔ ባይገላትም ድንገት እንኳን አለፈች ይባል። ኦኬ ድንገት አለፈች ወይ ራሷን አጠፋች። ስቲል ዲስ ፒክቸር ሁሉን ነገር ይነግረኛል ሁሉን ነገር ሁሉን ነገር ይነግረኛል እንዴ ገደላት አለች እንዲህ አለች እንዲህ አለች ነገ ደግሞ የሆኑ ገረድ ሴቶች አሉ የጠመዱኝ በእግዚአብሔር እንደ መንጠቆ ላይ ላይ የተላጠላጥ የተላቀፉ ነው የሚባለው እናንተ ሴቶች ስለ ቀነኒ ያውሩ አንዷ እዛ መሀል ደግሞ ባልሽ የሚቀጠቅጥሽ ነው፣ ሻቅሻለሁ እንደውም ኡበር ልክ ይልሻሉ አለ። እርጉዝ ሆነሽ ሲቀጠቅጥሽ ስለ ቀነኒ አውሪ አንቺ ከብት፣ ስለ ቀነኒ አውሪ እኔ መቅዲ። እንዲያለች እንዲያለች ስታወራ ትስቃለች። ኤግዚስተንሴ ባዝር ያደረግ ኤርዝ ኦኬ ይደርሳል በህይወት እስካለው ድረስ ይደርሳል። ስለ ቀነኒ አውሩ። ኦኬ ትላልቅ ፕላትፎርም አላችሁ፣ ምላሳችሁም ሰባት ሜትር ምናምን፣ ብልግናውንም ምኑንም ምኑንም ትችሉታላችሁ። ስለ ቀነኒ አውሩ። ስለ ቀነኒ አውሩ። ይደበድባታላለች አላለች፣ አብስሎት ሊቀጠቅጣታል። ፓንችም ባግ ነው ያደርጋት ያረጋት። እንደውም ባልሽ እንደሚቀጠቅጥሽ ከዛን ይመጡና ደሞ እንደዚህ እንደዚህ ይላሉ። ወይ ትዳር ወይ ይሄ ትዳር ፈረደበት። ለማንኛው ቀነኒ እርጉዝ ነበረች። በነገራችሁ ላይ እርጉዝ ሴት ነው የሞተችው። እርጉዝ ሴት ነው የሞተችው?